በነገራችን ላይ የጃኒ ጉዳይ እስከ ሶስት ዓመት የሚያስቀጣ ነው አሉ ጠበቃ ማና ስትናገር፣ የነ ዳጊ ጠበቃ ሴቷ ቲክቶክ ላይ ትታወቃለች ስትናገር ኦልሞስት እስከ ሶስት ዓመት እና እስከ ሰላሳ ሺህ ብር የሚያስቀጣ ነው። ምንድን ነው ግን የተናገረችው ጃኒ? እንዴት ናችሁ? በጣም ያሳዝናል። የኢትዮጵያ ሕግ የድሬዳዋ ሕግ ምንድን ነው የሚለው ቲክቶከሯ ጃኒ በተጨማሪ ሰባት ቀን በእስር ቤት ታሳልፋለች። ቲክቶከሯ ጃኒ ገብሩ በአዲስ አበባ ከተማ ተይዛ ወደ ድሬደዋ ከተወሰደች በኋላ ከሲራ ፖሊስ ጣቢያ ትገኛለች። ወጣቷ ለእስር ያበቃት በቲክቶክ ቀጥታ ስርጭት ተናግራለች በተባለው ንግግር ሲሆን ዛሬ በድሬደዋ የመጀመሪያ ደረጃ ፍርድ ቤት ቀርባ ነበረ። ፖሊስ ተከሳሿ ስልክ ጋር ያልሰራናቸው ምርመራዎች ስላሉ ተጨማሪ ቀናት ይሰጡኝ በማለት ሰባት ቀን በፍርድ ቤት ተፈቅዶለት ለሰኔ 9 2017 ዓ ም ተለዋጅ ቀጠሮ ሰጥቷል። ቲክቶከሯ ይፋዊ መጠሪያ ስሟ በሶሻል ሚዲያ እንደሚገለጸው ስምኝ ገብሩ ሳይሆን በፍርድ ቤቱ ወደ ጃኒ ገብሩ በመቀየሩ በዛሬው ችሎት በይፋ መጠሪያ በማድረግ ጃኒ ገብሩ በማስመዝገቡን ለማሳወቅ ተችሏል ልጅቷ ትክክለኛ ስሟ ማን ነው ስሜን ገብሩ የተከሰሰችው በምንድ ነው በሶሻል ሚዲያ ስሟ ማለት ነው እንግዲህ የኢትዮጵያ ህግ የት እየሄደ ነው ግን እውነት ፍትሃዊ አይደሉ ፌር አይደለም እች ልጅ የተናገረችው ነገር አዎ ስተት ነው። ሌሎቹን ሊያስከፋ የሚችል ነው፣ ግን ወጥታ በይፋ ይቅርታ ጠይቃለች። አንድ ሰው ስተት ንግግር ነው፣ ሀገር የሚያጠፋ አደለም፣ ሀገር የሚያቆሽሽ አደለም። ያኔ ብሄር ከብሄር ጋር የሚያጋጭ ነገር አደለም፣ የሰውን ሃይማኖት የነካ አደለም። የሆነች ትንሽ ነገር የተናገረች ለዛም ወታ ተጸጽታ ይቅርታ ብላለች። እንግዲህ አሁን ከዚህ ምንድን ነው የምንማረው? ለምሳሌ የከሰሳት የድሬዳዋ እንትን ስለሆነ ማለት ነው ከንቲባ፣ ምንድን ነው የምንማረው? ይቅርታ ቦታ እንደሌለው። አሁን እቺ ልጅ ምንድን ነው የምትማረው? ይቅርታ ቦታ የለውም። በቃ ላይክ ግን በጤናችሁ ነው ኢትዮጵያ ምድር ላይ ስንት ወንጀል እየተሰራ ስንት በደል እየተፈጸመ ሰው ከብሔርና ብሔርን ሰው ስራዬ ብለው እያጋጩ የገቢ ምንጫቸው እያደረጉ፣ እነሱን ትታችሁ እቺ ልጅ አንድ ነገር የተናገረችው ሊያውም ይላሉ ብላ ነው ያለችው። በነገራችን ላይ ሰምታችሁት ከሆነ ቪዲዮ ቢጃማ የሚያደረጉት እንደዚህ ነው ይላሉ አልሰማችሁም? ብላን ይሳቃቸው። ለዛም ተጸጽታ ይቅርታ ብላለች። አዎ ድሬዳዋ በጣም ሙቀት ነው። ትንሽ ትልቁ የሚለብሰው ቢጃማ ነው። የታወቀ ነው፣ ሙቀት ነው፣ ከሙቀቱ ጋር የተያዘ ነው። ቢጃማ የሚለብሱት ሌላ ምንም ምንትን የለውም። ግን እሷ ይሄን በስተት ተረድታ እንደዚህ ይላሉ ብላ አቀረበች። ጮሁባት፣ ተሳሳች አለው ብላ ይቅርታ ጠየቀች። በይቅርታ እንደማለፍ ወይም ደግሞ በቃ 24 ሰዓት ታስራ እንደመልቀቅ ገና ስልክ ምርመራ እናደርጋለን ብሎ እላዋ ላይ ሌላ ወንጀል መጨመር ማለት በጣም ያሳፍራል ጋይዝ በጣም ኢትዮጵያ ታስፈራለች ከውጭ ሆናችሁ ስታዩዋት ኢትዮጵያ ላይ ደግሞ ስትቀመጡ አስቡት ትንሽ ነገር ተናገራችሁ ተብሎ ነገራችሁን ሊጠመዝዙ ምርመራ ያካሂዳሉ በጣም የሚያሳዝነው የእውነት እኔ ስለሱ አዘንኩኝ በጣም የምታሳዝን ልጅ ናት አስበው አይደለም። እንደ ሌሎቹ ብሄርን ከብሄር ጋር የምታጋጭ አይደለችም። በጣም ነው የምትፈራው፣ ፈሪ ልጅ ናት በነገራችን ላይ እና በሀገሯ ላይ በነፃነት አለመኖር ማለት ለሀገሯ የሆነ ስሜት እንዲሰማት ታደርጋላችሁ። በነገራችን ላይ ይሄ ቀጠሮ ቀጠሮ የሚባለው ነገር ራሱ በጣም ነው የሚገርመው ከዚህ በፊት እንግዲህ ጆን ዳንኤል ው እስካሁን ልሞ ዘጠኝ ወር ሊሆነው ነው። ቀጠሮ ቀጠሮ ቀጠሮ ሲሰጥ ወይ ፈርደው አይገላግሉ ወይ ነፃ ብለው አይለቁ። እንትናንም መመልከት እንችላለን። ይሄ ዘፋኙ አንዱ አለም ባለቤቱን ገደለ የተባለው እስካሁን እንግዲህ ምርመራ እየተሄደ ነው እያካሄዱበት ነው። ሁሌ ሰባት ቀን ሰባት ቀን ደሟን እግዚአብሔር ያውጣላት። የንጹህ ሰው ደም ነው ግን በቃ የሆነ መጨረሻ እንትን ቢሉ ምንድነው? ሁሌ ስልክ ምርመራ አለ። ሰባት ቀን ሰባት ቀን ኦልሬዲ፣ አሁን ለምሳሌ ጃኒ በቃ ይሄን ቃል የተናገረችው ሌላ ሽብር ይዛ አልመጣች። ተናጋሪ አይደለችም፣ ተሳዳቢ አይደለችም። ደግሞ አሉን ያለችው እውነት ነው። ሚዲያ ላይ እያየናቸው ነው እነ ጉቺን እኮ በግልጽ ቃል በቃል ወጥተው ላይቭ ላይ እንደዚህ አድርገን እያሉ ይናገራሉ ጉቼ የድሬደዋ ልጅ ናት ቤታዬ ድሬደዋ ልጅ ናት ተሳዳቢ ነበረች አሁን ነው እንደ ኮሜዲ የሆነችው እንጂ በጣም ተሳዳቢ ነበረች ብሔርን ከብሔር ጋር የምታጋጭ ነበረች እነዚህን እያየች ብትናገር ምንድን ነው ችግሩ የእውነት ሼም ነው ያሳፍራል አስባችሁታል አሁን ምን እንደሚሰማት ይቅርታ ቦታ የለውም ምንም ባልሰራችው ነገር እችን ተናገረች። በነገራችን መቀጣቷ ችግር የለው ሀ4 ሰዓት ታስራ ለሌላው ማስተማሪያ ብትሆን፣ ለምሳሌ ያም ተነስቶ እንዳይሳደብ፣ ያም ተነስቶ እንዳይሳደብ መመሪያ ብትሆን ችግር የለውም። ግን ስልኳ ላይ ምርመራ ለሰባት ቀን ሌላ ወንጀል ሊጠመጥሙባት ጋይስ፣ በጣም ነው የሚያስፈራው። አሁን ሽብር ይላሉ። አሁን ሌላ ወንጀል አገኘንባት ይላሉ። ደግሞ ልጅቷ ሁሉም ብሄር ጋ እንትናት ላይክ ቤስት ናት። ለምሳሌ የንትን ልጅ ናት፣ የወለጋ ናት፣ ተወልዳ ያደገች የተወለደችው የወለጋንም ባህል ታስተዋውቃለች፣ አማራም ክልል ሌላ ታስተዋውቃለች። ጉራ ሁለገብ ናት፣ ብሄርተኛ አደለች። እች ልጅ መክሰስ ግፍ አደለ ጋይዝ። አንጀቴን በላችኝ። እውነት ማለት ህፃን ናት፣ በዚህ ድሜዋ እስር ቤት ገብታ ህፃናት ስል በነገራችን ላይ ኮመንት ላይ ይቻሉ ህፃናት ብለሽ ቤተሰብ አስተዳዳሪ ላይክ ጃኒን እናውቃታለን። አሁን የመጣችው ሚዲያ ላይ የመጣችበት መንገድ ደግሞ ስኬታማ አርጓታል። ጀግና ናት። እንደ ሌሎቹም ገንዘብ አግኝታ አጥፊ አይደለችም። በሜካፕ የምታሳልፍ አይደለችም። ብሯ በመዝናናት የጨረሰች አይደለችም። እራሷ ተናግራለች። አዲስ አበባ ላይ ለእናቴ ቤት ገዛሁላት ነው ያለችው። የአዲስ አበባ ልጅ ያደርጋል እንዲህንን። አራዳ ማለት እኮ አዲስ አበባ ላይ ማጨስ መቃም ነው። አሁን ላይ እሷ ግን የገጠር ልጅ ሆና፣ የገጠር ልጅ ስላችሁ ከከተማ ውጭ ሆና፣ እናቷን ከተማ ቤት ገዝቶ ማምጣት ማለት አስቡት፣ ምን አይነት ጀግና ናት! የልጅ ጀግና ልትበረታታ ነው የሚገባት እንደውም እንጂ መኮርኩም አይደለም አሁን ምን አይነት አመለካከት ነው ለአገሯ የሚኖራት አስባችሁታል እኔ እኔ እኔ አሳዘነች ማለት ወጣቷ አሳዘነኝ ጆን ዳንኤል እስር ቤት እስከ አሁን ቀጠሮ ቀጠሮ እየተሰጠ ስህተት ነው የሰራው አዎ አደፋፍሮት ነው ሚዲያ አለ ግን በቂው ነው ኦልሞስት ስምንት ወር ተቀቷል በቂው ነው አመት እንኳን ቢፈረድበት። በነገራችን ላይ የጃኒ ጉዳይ እስከ ሶስት አመት የሚያስቀጣ ነው አሉ ጠበቃ ማና ስትናገር። የነ ዳጊ ጠበቃ ሴቷ ቲክቶክ ላይ ትታወቃል ስትናገር። ኦልሞስት እስከ ሶስት አመት እና እስከ ሰላሳ ሺህ ብር የሚያስቀጣ ነው። ምንድን ነው ግን የተናገረችው ጃኔ በጣም ተራ ነገር እኮ የተናገረችው። የድሬድዋ ልጆች ቢጃማ የሚለብሱት እንዲህ ነው ይባላል። ለምን ትጠይቀኛለህ ይላሉ እንደዚህ ነው ያለችው። በቃ ማለት ምን ይላሉ ነው ያለችው። ደግሞ አይቻለሁ እንዲህ ነው አላለች ብትል ራሱ ነ ጉቼን ምሳሌ መስጠት ትችላለች። ጉቼ ድሬደዋለች ናት ላይቭ ላይ እንዲህ ብላ አለች ማለት እኮ ትችል ነበር፣ ግን በጣም ሽም ነው የእውነት አንጀቴን በላች።